ሙፍቲ ሓጂ ዑመር እድሪስ አሁን ከተቀበሩበት ተቆፍረው ወጥተው ኮልፌ ይቀበሩ ብሏልን? እስቲ የሳላህ አልጀፍራዊ ወንድም አሊ ጀፍራዊ ይባላል። አሁን ላይ የወንድሙን ሌጋሲ ለማስቀጠል ማለት ነው ጋዜጠኛ የሆነ ይመስላል። እንደምትመለከቱ ኢራን መልእክት አስተላልፋለች። መስጂድ አልአክሳ ትልቅ አደጋ ውስጥ ነው የሚገኙ ብላ ይህንን ምስል ወደ ሚዲያ ይዛ ወጥታለች። የመጀመሪያው ሙስሊም ለአሜሪካ ከንቲባነት የሚወዳደረው ሰው ዛሬ ስለ እምነቱ ጥላቻ ላላቸው ሰዎች ማለት ነው ግልጽ የሆነ ማብራሪያ አድርጎላቸዋል። እንደምትመለከቱ ቪዲዮ በደንብ በጣም ግራ ስለገባኝ ነው። አክሱም ላይ ጭፈራ ቤት አለ፣ ዝሙት ቤት አለ፣ መጠጥ ቤቶች አሉ፣ ቁማር ቤቶች አሉ፣ ሺሻ ቤት፣ መቃሚያ ቤቶች አሉ

እንዲሁ እንዳያችሁት እንግዲህ የተለያዩ መላእክቶችን በማምለክ የሚተዳደሩ የተለያዩ የሃይማኖት ባለሙዎች አሉ። እነሱም በማምለክ እንግዲህ ሽርክ መሆኑን አውቀው ወደ እስልምና መምጣት ይኖርባቸዋል። እንዲሁም ደግሞ እስልምና እንደዚህ አይነት መልክት አያስተላልፍም የሚል መልክት አስተላልፋሉ ኡስታዝ ማለት ነው እንግዲህ ወደ ቀጣይ ቪዲዮዎችን አልፈልግም። ወደ ቀጣይ ቪዲዮዎችን ስናልፍ እንግዲህ የቀጣዩ ትውልድ ሙታንን አያመልከንም ይለናል። ስታት እስኪ ቪዲዮ እንመልከት። ቀጣይ ትውልድ ሙታንን አያመልክም። በአንደኛው ክፍለ ዘመን ሰዎች ተውሂድን ለቀው ሽርክ ውስጥ በተሰፈቁበት ሰዓት ቅድሚያ ያለ ተውሂድ ማለት ግድ ነው። ሁላችሁም ኮመንት ላይ አላሁ አክበር በሉ። ቪዲዮን በደንብ ሼር ኮፒሊንግ ዱ ኢት ሪፖስት አድርጉ። እስልምና ታሪክ ውስጥ ቀዳሚውና እምብርት የሆነው ጉዳይ በአላህ Subhanahu Wa Ta'ala ብቸኝነት ማመን ወይም ደግሞ ተውሂድ ነው።

ጣውታትም የሉትም ማለት ነው። እሱም በብቸኝነት መገዛት ማለት ነው። አላህ ሱብሓነሁ ወተዓላ በተከበረው ቃሉ ላይ እንደዚህ ይላል፦ የሰው ልጆች ሆይ ከምድር የሞላ ወንጀል እንዛችሁ ብትመጡ፣ ነገር ግን በእኔ እስካላሻረካችሁ ድረስ እንግዲህ ወንጀላችሁን እምራችኋለሁ ይላል። ነገር ግን ሽርክ ላይ የወደቀ ሰው፣ ባላህ ያጋራ ሰው መቼም ምህረትን በዮ መልቂያማ አያገኝም። የነብዩ ሰለላሁ ዐለይሂ ወሰለም ሸፋዓ ሊያገኝ አይችልም። ለዚህ ነው ብዙዎች ተውሂድ ጋራ እየተከራከሩ አሉት። ተውሂድን እያጠፉ አሉት። ሁላችንም ከተውሂድ ጋራ ወደፊት ልንጓዝ ይገባል። ቅድሚያ ለተውሂድ። ሁላችሁም ሜን ቻሌንጅ ተቀላቀሉ። እንዳያችሁት እንግዲህ ቀጣዩ ትውልድ ወይም ጀነሬሽን እንግዲህ በተለይ በሃይማኖቱ ጉዳይ የተቃቀ ወይም የተዋጠለት መሆን አለበት የሚል መልእክት ያዘ ለመልእክት ነው አግኝቼዋለሁ፣ ማለት ነው ሰው ስለዚህ ሁላችንም ለቀጣዩ ትውልድ መስራት ሲኖርብናል ማለት ነው። ቀጣዩ ቪዲዮዎችን ስናልፍ ደግሞ ኡስታዝ ጀናዛው ወጥቶ ይቀበር ብሏል የሚል በተለያዩ ሲሆን ሚዲያዎች ላይ እየተንቀሳቀሰ ያለ አንድ መልእክት አለ። እሱን እስኪ ላካፍላችሁ። ኡስታዝ ያሲን ኑሩ የተቀዳሚ ሙፍቲ ጀናዛ ወጥቶ ቦታው ይቀየር ብሏል ብለው ብዙዎች እያወሩ ይገኛሉ። ኡስታዝ ያሲን ኑሩን በዚህ ጉዳይ ላይ በፌስቡክ ፔጁ ላይ ምላሽ ሰጥቷል። በጁማ ኩጥባ ላይ ለመናገር የፈለኩት ይላል። ኡለማዎች ከተቀዳሚ ሙፍቲ ቤተሰቦች ጋር ተወያይተው ሙፍቲ የተቀበሩበትን ቦታ የሙስሊም መካነ መቃብር እንዲያደርጉትና ሌሎች ሙስሊሞች ወይም ሌሎች መመናኖች ሲቀበሩ በዛው ለሙፍቲ ዱአ እንዲደረግላቸው ነው። በተጨማሪም በሙስሊሙ ማህበረሰብ በኩል የተፈጠረውን አለመግባባት በዚሁ እንዲፈታ ብዬ ነው በማለት ተናግሯል። ሌሎች እንግዲህ ያላለውን ነገር አጣሞ እያወሩበት እንደሆነና እሱን ነገር ለማለት ድፍረት እንደሌለውና ሊልም እንደማይችል አጽንኦት ሰጥቶ ተናግሯል። ቪዲዮ እንዳያችሁት እንግዲህ የተለያየ የጊዜ እንግዲህ የተለያየ ነገሮች ሲመጡ ከእውነት ወይም ደግሞ ከአሊ ባልታ የራቀ ብዙ ነገሮች አሉ። እንግዲህ ሃይማኖት ላይ በዲፕ ፖሊስ ሳያውቁ ወይም ደግሞ በውሸት ብዙ ሰዎችን እያጣሉ የሚገኙ ሰዎች አሉ ማለት ነው። ስለዚህ ከነዛ ሰዎች በመራቅ የራሳችንን እውነተኛ መረጃ የምናገኝበት ምንጭ በመጠቀም እና ነገሮችን በማስተንተን ልንሄድ ይገባል ማለት ነው። በግብጽኝነት የሚደረጉ ብዙ ነገሮች ዋጋ ያስከፍላሉ የሚል መልእክት ላስተላልፍ እወዳለሁ። በቀጣይ ቪዲዮችን ስናልፍ እንግዲህ የኡስታዝ መልእክት በተመለከተ እንደ ቪዲዮ ልጋብዛችሁ መጀመሪያ ይሄን ቪዲዮ ሪፖስት እያደረጋችሁ ጀምሩ ኡስታዝ ያሲን ኑሩ ትላንት ፖስት ባረገው ጽሁፉ ላይ ፖስቱን ቴሌግራም ላይ ሄዳችሁ አቡኬ ኤች ዲ ኦፊሻል ብላችሁ ቴሌግራም ቻናሉ ላይ ፖስት ይችላሉ ማንበብ ትችላላችሁ በጽሁፉም ላይ ኡስታዝ ያሲን ኑሩ እንደተናገረው ከሆነ ባጭሩ እኔ ልንገራችሁ ሙፍቲ አጂው መሪ ድሪስ የተቀበሩበት ቦታ ተነስተው ወደ ኮልፌ ሌላ ቦታ ይቀበሩ ሳይሆን ይያለ ያለ ሌሎች ለዚያራ የመጡ ሰዎች በዛውም ለሙፍቲ አጂው መሪ ድሪስ ዱአ እንዲያደርጉ እንጂ ሌላ ጀናዛቸው ወጥቶ ሌላ ቦታ ይቀበር የሚል ሀሳብ የለም ብሏል ነገር ግን ይሄን ንግግሬን አንድ ሰዎች በሌላ መልኩ በመረዳት ወደ መጥፎ መልኩ በመቀየር ሌሎች እይታዎችን እንዲፈጥሩ አድርጓል። ይህ ከእውነት የራቀ ነው ብሏል። ሁጥባ ላይ የተናገርኩትን መልእክት ሙሉ ለሙሉ ያዳመጠ ሰው እንደዚህ አይነት ነገር ደፍሬ ልናገር እንደማይችል ይረዳል ብሏል። እኔም ፐርሰናሊ ሁጥባውን ተመልክቼዋለሁ። ነገር ግን እዛ ላይ የተናገረ የነበረው ስለ ሙፍቲ ሐጂ ዑመር ጥሩ ጥሩ ነገር እንጂ እንዲቀብራቸው ተነስቶ ሌላ ቦታ ይቀበር የሚል ሐሳብ አላነሳም። ሐሳባችሁን ኮመንት ላይ የጻፈው መልእክት እንግዲህ ከታች ዲስክሪፕሽን ላይ በማስቀምጥላችሁ ቴሌግራም ቻናል ሊንክ መሰረት ማየት ትችላላችሁ። በዛው የቴሌግራም ቻናል ጆይን ማለት ትችላላችሁ ማለት ነው። ወርቅ ታይቶች ስለፈልክ እንግዲህ የአክሱም ከንቲባ ስለ ሂጃብ ዙም ሰብስቦ ስለ ሂጃብ ያወራበት አለ። እስኪ ቪዲዮ ልጋብዛችሁ። እዚህ ጋር የምትመለከቱት የአክሱሙ ከንቲባ አቶ ትኮ ዛሬ ህዝቡን ሰብስበው እንዲህ ብለው ነበረ። የክልሉ ጠቅላይ ፍርድ ቤት ሒጃብ እንዲለብሱ ውሳኔ ቢያስተላልፍም ግን እኛ እንዲማሩ አንፈቅደላቸውም። ሒጃብ መልበሳቸው በከተማችን ላይ ሒጃብ መልበሳቸው በራሱ የጸጥታ ችግር ያመጣል። እንዲሁም ደግሞ አስተማሪዎችም አናስተምርም ብለዋል። በተማሪዎች መካከልም ደግሞ አለመረጋጋትንና ጸብን እየፈጠረ ነው ብለው ይህንም በግልጽ ተናግሯል። እነዚህ በአክሱም ከተማ ላይ ያሉ የመንግስትና እንዲሁም የሃይማኖት ጽንፈኞች ለዘመናት ሲበደሉና ችለው የኖሩ ሙስሊም ወገኖቻችን አሁንም ማሰቃያታቸውን ቀጥሏል። ፍትህ ለሙስሊሟ እህቲ! ፍትህ ለአክሱም ሙስሊሞች! ቪዲዮ እንዳያችሁት እንግዲህ ስለ አክሱም ሙስሊሞች እንግዲህ የተለያዩ ጊዜ የተለያዩ መረጃዎች ይወጣሉ። እንግዲህ ይሄን ከንቲባ ያሉት ምንድነው፣ ሂዛብ በፍርድ ቤት ይፈቀድላቸውም፣ እንግዲህ አንከለክላለን፣ አይማሩም የሚል ነገር አለ። ስለዚህ ሁሉም ማህበረሰብ ሁሉም ሙስሊም እንግዲህ ለነዚህ ሰዎች ድምጽ መሆን ስላለበት ስለላለበት ሁላችሁም ድምጻችሁን ማሰማት ይጠበቅባቸዋል የሚል መልዕክት አስተላልፋለሁ። ወደ ቀጣይ ቪዲዮዎችን ስናልፍ እንግዲህ በአክሱም ከተማ ምን ምን ነገራቶች አሉ፣ ምን ምን ተከለከሉ የሚለውን እንግዲህ በቪዲዮ ያሳያችሁ። እስኪ ይህን ቪዲዮ በደንብ ሼር አድርጉት፣ በጣም ግራ ስለገባኝ ነው። አክሱም ላይ ጭፈራ ቤት አለ፣ ዝሙት ቤት አለ፣ መጠጥ ቤቶች አሉ፣ ቁማር ቤቶች አሉ፣ ሺሻ ቤት መቃሚያ ቤቶች አሉ፣ ጭፈራ ቤቶች አሉ። የሌለው አንዱ መሲር ብቻ ነው። ከጭፈራ ቤት ከዝሙት ቤት ከመቃሚያ ቤት ይልቅ ትውልድን ያበላሻል ብለው የሚያስቡት እነሱ ጥላቻቸው መሲር ላይ። ሴት ልጅ እርቃኗን ነው የምትሄደው፣ እርቃኗን ልክ በቀደም እልህ ተጋብቶ ወይንም አንዳንድ የፖለቲካ ነጋዴዎች ልኳቸው ይሁን አላውቅም፣ ያለመደባቸውን ነጠላ ለብሰው እንደዋሉት አይደለም፣ ሁሌ ምርቃናቸው ነው የሚሄዱት፣ ፀጉራቸውን ከፍቶ ነው የሚሄዱት። ነገር ግን አንዲት ሙስሊም እኔ ፀጉሬ ልሸፍን ብላ ተከልክላለች። መከልከል ብቻ አይደለም፣ አይነሽን ልናይ አንፈልግም ከተማችን ለቃችሁ ውጡ ተብለዋል። ተመለከታችሁ እንግዲህ ይህች ሀገር እንደ አክሱም የተባለችዋ ከተማ አላህ እንደው መጨረሻውን ያሳይ። እንግዲህ ቪዲዮ እንዳያችሁት በአክሱም ከተማ ቁማር ቤቶች፣ የተለያዩ ጭፈራ ቤቶች የተፈቀዱ ቢሆንም እንግዲህ ኒቃብ ለወንጀለኞች መጠለያው መሸሸጋ እንዲሆን ያደርጋል በሚል ሰበብ ብቻ እንዲከለከሉ ማድረግ ተገቢ ያለመሆኑን መሆኑን በዚሁ አጽንኦት ሰጥቼ ለወራ ወይም ደግሞ ለነሳ ጉድ ሆኖ ያለ ማለት ነው። ወደ ቀጣይ ቪዲዮአችን ስናልፍ እንግዲህ የፖሊስ አስነዋሪ ተግባር በተመለከተ ቪዲዮውን ጋብዛችሁ በርካቶችን ያስቆጣው ይህ ፖሊስ በሕግ ቁጥጥር ስር ውሏል። ጉዳዩ የተፈጸመው እንደምታውቁት በስልጤ ዞን ስልጤ ወረዳ ላይ ነው። ይህ ፖሊስ እንደምታዩት አንዲት እናት ወደ ገበያ ለመሸጥ ይዛ የወጣችውን ጎመን በትኖባት ከአፈር ሲደባልቀው ያሳያል። እዚህ ጋር እንደምትመለከቱት ከአንድ ሕግ አስከባሪ ፖሊስ የማይጠበቅ የወረደ ስነ ምግባር ነው ያሳየው። በዚህም ደግሞ የስልጤ ዞን ፖሊስ ኮሚኒኬሽን ፖሊሱን በቁጥጥር ስር አውሎ ምርመራ እያደረኩበት ነው ብሏል። እንግዲህ ይህ ፖሊስ በተለይ በጉራጌ ክልል በሚገኘው ገበያ ላይ አንድ እናት እንግዲህ ሲበትንባትና ከሙያው ወይም ከኤቲክሱ ጋር በተያያዘ መጥፎ ነገሮችን ሲያደርግ ተመልክተን ነበር። ይህም ተግባር እንግዲህ አስነዋሪ መሆኑን በተለያዩ ሸዳንዳዎች ሲነገሩ ቆይተው እንግዲህ አሁን በህግ ተይዞ ምርመራ ተደርጎለት እንዲሁም በህግ አግባቢ ጠይቀን ይገኛል ማለት ነው። ወደ ቀጣይ ቪዲዮአችን ስናልፍ እንግዲህ የአሜሪካውን የሙስሊም የሆነውን የአሜሪካን ከንቲባ እናገኛለን። እስኪ ቪዲዮ እንመልከት። የመጀመሪያው ሙስሊም ለአሜሪካ ከንቲባነት የሚወዳደረው ሰው ዛሬ ስለ እምነቱ ጥላቻ ላላቸው ሰዎች ማለት ነው ግልጽ የሆነ ማብራሪያ አድርጎላቸዋል። እንደምትመለከቱት ለኒውዮርክነት የሚወዳደረው ከንቲባ ዛሬ በብሪክስ ተገኝቶ በአንድ መስጂድ ቅጥር ግቢ ተገኝቶ ነው እኔ በፖለቲካ ህይወቴ ውስጥ ማለት ነው ስለ እስልምና አውርቼ አላቅም፣ ነገር ግን ያስተት ነበረ። ከአሁን በኋላ ግን እኔ ለማንም ብዬ የምቀይረው እምነት የለኝም ሲል ነበር የተናገረው። ይህ ሰው ማለት ነው አሁን በአሜሪካ ያለው የእስልምና ጥላቻ በጣም የገዘፈ ነው ይላል። ለዚህ ማሳያ ደግሞ ያለው አክስቱ ነው። አክስቱ ከናይን ኢለቨን ጥቃት በኋላ በባቡር ውስጥ ሂጃብ አርጋ መሄድ ማለት ነው ደህንነት ስላልተሰማት እቤት ቀርታለች። ይህ እኔ ስሜቴን ይጎዳኛል ብሎ ማለት ነው ስሜቱ ነክቶት ሲያለቅስም ታይቷል ማለት ነው። እናም እንደተናገረው ከሆነ አሁን ላይ በኒውዮርክ እኔ ከተመረጥኩኝ ሁሉም ሙስሊም ከማንኛውም ኒውዮርክ ተወላጅ ጋር እኩል ነውም ሲል አሳስቧል ማለት ነው። የተለያዩ የፖለቲካ ፓርቲዎች በተለይ ደግሞ የሪፐብሊካን የእሱ ተቀናቃዮች ማለት ነው እሱ ጃሃዲስት ነው፣ ጃሃዲስቶችን ይደግፋል የሚባለውን ነገር በዙ መስጅድ ውስጥ ማለት ነው ግልጽ አድርጓል። እኔ ምንም አይነት የምደግፈው ጂሃዲስት የለኝም፣ እኔ ሁሉም እኩል ናቸው፣ ነገር ግን እስልምና ጥላቻ ያላቸው ሰዎች ግን እኔ ጋር ቦታ የላቸውም ሲል ነበረ። በስሜት ተውጦ የተናገረው ዞራን መምዳዊ ዞራን መምዳዊ አሁን ላይ ማለት ነው ከ12 ቀን በኋላ ለኒውዮርክ ከንቲባነት ምርጫ ላይ እንግዲህ ውጤቱን የምናየው ይሆናል። እንግዲህ የአሜሪካ ከንቲባ ስለ ሃይማኖት የተናገር ያለቅም ነበረ። በሃይማኖት የሚመጣብኝ ነገር ካለ ምንም ነገር አልፈራም የሚል መልክት ያስተላልፍ ነበረ ማለት ነው። ሁሉም ሰው በሃይማኖት ተገፍቶ መደረግ የለበትም፣ ምንም ደግሞ የሆነ ነገር መውደቅ የለበትም የሚል መልእክት ላስተላልፍ ወዳለሁ ማለት ነው። ለቀጣይ ቪዲዮዎችን ሳልፍ እንግዲህ ሳላህ አልጀፍራዊ ወንድም የወንድሙን ስራ ለማስከተል ቆርቶ ተነስቶ ተነስተዋል እና እስኪ ቪዲዮ እንመልከት። የሳላ የሳላህ አል ጀፍራዊ ወንድም አሊ ጀፍራዊ ይባላል። አሁን ላይ የወንድሙን ሌጋሲ ለማስቀጠል ማለት ነው ጋዜጠኛ የሆነ ይመስላል። እንደምትመለከቱት በዚህ ዕድሜ ማለት ነው በጋዛ የተዘዋወረ የተለያዩ ነገሮችን እየቀረጸ የወንድሜ ሌጋሲ ያስቀጥላለሁ እያለ ይገኛል። እንደምትመለከቱትም አሁን ላይ አይዲ፣ የጋዜጠኝነት አይዲ ተቀብሏል። እናም በማህበራዊ ሚዲያ ይህንም ፖስት አድርጓል። እንደምትመለከቱት እንዳታስቡ ምንም ነገር እንዳታስቡ የፓለስታይንን ግንዛቤ መፍጠር ልክ እንደ ወንድሜ እኔ እቀጥለዋለሁኝ በአላህ ፈቃድ ሲልም ተሰምቷል። ወንድሜ ሆይ ሁሌ በልቤ ትኖራለህ አላህ የጀነት ያርግህም። ሲል ተሰምቷል። ሌላኛው ደግሞ ይህንን ነጋስ የሚያስቀጥለው ደግሞ እዚህ ጋር የምትመለከቱት ነው። ሙስዓብ አልሸሪፍ ይባላል። ይህም ደግሞ ማለት ነው ከቀደምት ላይ በፓለስታይን የሞተው የአነሰ ሸሪፍ የወንድም ልጅ ነው። እናም ይህ ልጅ እንደሚናገረው ከሆነ ማለት ነው የረጅም ጊዜ የሚፈልገው ነገር ጋዜጠኛ እንደነበርና የአነሰ ሸሪፍ የአጎቱን ደግሞ ሌጋሲም እንደሚያስቀጥል ነው። እዚህ ጋ መናገር የያዘው ወደፊት ጋዜጠኛና የሚዲያ ሰው መሆን እፈልጋለኝ ሲልም ተሰምቷል ማለት ነው። እንግዲህ ከነዚህ ሁለት የጋዛ ምርጥ ልጆች ቢሰውም ማለት ነው እንግዲህ ቀጣዩ ጄኔሬሽን ደግሞ የእነሱ ሙያ የተቀበለ ይመስላል። ያውም ደግሞ ከቤታቸው አሁን ላይ ይህ የእነዚህ ሁለት ወጣቶች ተግባር ብዙዎችን እያነጋገረ ይገኛል። ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁ ይሁን እንዳያችሁት እንግዲህ የሳላህ አልጀፍራዊ ወንድም እንግዲህ ወንድሙን ፈለግ በማስከተል አሁንም የተለያዩ ቪዲዮችን እየቀረጸ ፖስት እያደረገ ለፓለስቲናዎች ድምጽ እየሆነ የሚገኛል። ይሄም ይብል የመቀረጽ ወይም ነገር የሚያመለክት እስራኤልን አልፋታም ብሏል። ይህ ሙዚቀኛ እንግዲህ እንደምናስታውሰው ሞት ለእስራኤል ወታደር ብሎ የዘፈነው ይህ ቦብ ቪላን የተባለ እንግሊዛዊ ሙዚቀኛ ማለት ነው። እንደምትመለከቱት አነጋጋሪ የፖድካስት ኢንተርቪው ሰጥቷል። እናም እንደምትመለከቱት ጋዜጠኛው ሞት ለእስራኤል ወታደር ብለህ የዘፈንከው ነገር ይጸጽታ እንዴ ብሎ ሲጠይቀው በጭራሽ አይጸጽተኝም፣ አሁንም እድሉን ባገኝ እዘፍናለሁ ነበር ያለው። ይህ ሰው ከወራቶች በፊት ነበረ በእንግሊዝ ሞት ለእስራኤል ወታደር ብሎ በመዝፈን የተለያዩ ውዝግቦችን በእንግሊዝና እንደዚሁም ደግሞ ወደ ኔዘርላንድ በመሄድ ያንኑ ነገር ገም የተለያዩ ውዝግቦችን ፈጥሮ የነበረ አርቲስት ነው። አሁን ላይ ደግሞ በፖድካስት ማለት ነው ሞት ለእስራኤል ወታደር ብዬ የዘፈንኩት ነገር እንደማይጸጽተውና ፊሊስቲም ሰዎች እየሆኑ ባለው ነገር ይህ ዝቅተኛው ነገር ነው ያረግኩት ሲል ነበር እንግዲህ በዚህ ፖድካስት ላይ ያሳወቀው። ከዚህ ፖድካስት በኋላ ራሱ ማለት ነው የዩናይትድ ኪንግደም አየር መንገድ ይህ ፖድካስት በአየር መንገዱ እንዳይተላለፍ እስከ ማገድ ደርሷል ማለት ነው። ሰዎች አሁን ላይ በዚህ ንግግሩ ለሁለት እየተከፈሉ ይገኛሉ። አንዳንዶቹ ይህ የመናገር ነጻነት ነው፣ ለሰዎች ድምፅ እየሆነ ነው ሲሉ ሌሎች ደግሞ ማለት ነው መናገር ሰበብ ጥላቻውን እያሳይና አንቲሴሚያዊ ነው ሲሉም እየገለጹት ይገኛሉ። ነገር ግን ቦቪላን አሁንም ይህንን ነገር ማለት ነው ሞት ለሳይ ወታደር የሚለውን ነገር መድረክ ባገኘ ቁጥር እንደሚናገር አሳውቋል። አሁን ላይ ብዙዎች እየተነጋገሩበት ይገኛል። ለተመሳሳይ መረጃ የፕላስ ምልክቶች እንግዲህ ሙዚ ራፕ ሙዚቀኛ እንግዲህ ስለ እስራኤል ወታደሮች ከዘፈነ በኋላ አሁንም ስለ እስራኤል መዛቱ ወይም ደግሞ ስለ እስራኤል መጠበት ኮነት መናገሩ ቀጥሏል ማለት ነው እንግዲህ ሙዚቀኛ አለም ላይ የተከሰተ ያለውን በተለይ ደግሞ ፓለስቲን ደርስ ያለውን